ሰላም ጤና ይስጥልኝ። ውድ አድማጭና ተመልካቾቻችን ከኦሮሚያ 11 ሰሞነኛ አማርኛ መረጃዎችን አሰናድተን ይዘን ቀርበናል። መረጃዎቹን እያደረስኩ ነው ያንቱ አብዲ አብሬያቸው እቆያለሁ። የአርቲስት ሀጫሉ ሁንዴሳ መታሰቢያ ሐውልት ተጠናቆ ተመረቀ። የኦሮሚያ ባህልና ቱሪዝም ቢሮ በአምቦ ከተማ ያስገነባው የሀጫሉ ሁንዴሳ መታሰቢያ ሐውልት በዛሬው ዕለት ተመርቋል። በስነ ስርዓቱ ላይ የባህልና ቱሪዝም ምክትል ሚኒስትር፣ የአምቦ ከተማ ከንቲባ፣ የአርቲስት ሀጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሶና ሌሎችም እንግዶች ተገኝተዋል። አራተኛው የሀጫሉ ሁንዴሳ አዋርድ ተካሄደ። ሽልማቱ በየዓመቱ የሚካሄደው ከአምስት ዓመት በፊት የተገደለውን የአርቲስት ሀጫሉ ሁንዴሳ ሙት ዓመት ለመዘከርና በስሙ ለታላላቅ አርቲስቶች እውቅና ለመስጠት ነው ተብሏል። የአርቲስቱ አምስተኛው ዓመት ሲዘከር በስሙ በተሰየመው ፋውንዴሽን የሚዘጋጅ የሀጫሉ ሁንዴሳ ሽልማት ደግሞ ለአራተኛ ዙር አድናቂዎቹና ቤተሰቦቹ በተገኙበት በስካይ ላይት ሆቴል ተከናውኗል። በዓመቱ በአፋን ኦሮሞ የተለቀቁ ሙዚቃዎች በተለያዩ አስራ 2 ዘርፎች በተ ተሸለሙበት በመድረኩ ምርጥ የአመቱ የባህል ሙዚቃ ዘርፍ አሸናፊ በተወዳጅነቱ አነጋጋሪ ሆነው የከረመው አርቲስት አደም መሐመድ አርባ የተጫወተው የጉጂ አካባቢ ባህላዊ ሙዚቃ ነው። እንዲሁም ድምፃዊ አንዱ አለም ጎሳ በአመቱ ባበረከተው ታላላቅ የአርቲስት ስራዎች በአመቱ ምርጥ ወንድ ሙዚቀኛ ተብሎ ተመርጧል። አንዱ አለም በአመቱ ምርጡን አልበም በማዘጋጀት ተሸላሚ ሆኗል። ብሊላ የተሰኘው ነጠላ ዜማ ገጥሞ አርቲስቱ የሰጠውና መናጀሩ በመሆን የሚሰራው ለሊሳ እንድሪስ ደግሞ የአመቱ ምርጥ ሙዚቃ ዘርፍ አሸናፊ ሆኗል። የአመቱ ምርጥ ሴት ሙዚቀኛ ወሊም በሚል የተጫወተችው አርቲስት ለምለም ኃይለማርያም እንዲሁም በምርጥ ዘመናዊ ሙዚቃ ዘርፍ እዮሌ በተሰኘው ሙዚቃው ጉቱ አበራ ተሸላሚ ሆኗል። እንዲሁም ሌሎች በርካታ አርቲስቶችም በያሸነፉባቸው ዘርፎች ተሸላሚ ሆኗል። በአርሲ ዞን ሙኔሳ ወረዳ ሰዎችን በማገት ገንዘብ የመጠየቅ ወንጀል እየጨመረ መምጣቱ ተገለጸ። በሙኔሳ ወረዳ በተለይም ቆማኦቻ መንደር የሚኖሩ አርሶ አደሮች ባልታወቁ አካላት ታግተው ከ500 እስከ 1 ሚሊዮን ብር የገንዘብ መጠን እየተጠየቁ መሆናቸውን ምንጮች ገልጸዋል። ዝርዝር ዘገባ አለን። በአርሲዞን ዞን ሙኔሳ ወረዳ ሰዎችን በማገት ገንዘብ የመጠየቅ ወንጀል እየጨመረ መምጣቱ ተገለጸ። በሙኔሳ ወረዳ በተለይም ቆማዎች መንደር የሚኖሩ አርሶ አደሮች ባልታወቁ አካላት ታግተው ከ500 እስከ 1 ሚሊዮን የገንዘብ መጠን እየተጠየቁ መሆናቸውን ምንጮቼ ገልጸዋል። በደህንነት ስጋት ሳቢያ ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ በአካባቢው እስካሁን በውል ባልታወቁ አካላት የሚፈጸሙ እገታዎች በአሳሳቢ ሁኔታ መጨመራቸውን ገልጸዋል። በዚሁ መሰረት ባሳለፍነው ሳምንት ማገባደጃ ዕለተ እሁድ ጥቅምት 27 2025 6 ግለሰቦች ባልታወቁ የታጠቁ ኃይሎች ከመኖሪያ ቤታቸው መወሰዳቸውን አክለዋል። ታጣቂዎቹ ሌሊት አምስት ሰዓት ገደማ ወደ ነዋሪዎቹ መኖሪያ ቤት በመግባት ይህንን ጥቃት መፈጸማቸውን አመላክቷል። እንዲሁም በጥቃቱ ማግስት ለታጋቾቹ ቤተሰቦች በመደወል በነፍስ ወከፍ ከ500 ሺህ እስከ 1 ሚሊዮን ብር መጠየቃቸውን ገልጿል። እንደ ነዋሪዎቹ ገለጻ ከታገቱት ስድስት ሰዎች መካከል አንዱ ቀደም ሲል በታጣቂዎቹ ተይዞ ሁለት መቶ ሺህ ብር በመክፈል መለቀቁንና አሁንም በድጋሚ ተይዞ በታጣቂዎቹ እጅ እንደሚገኝ ገልጸዋል። ታጣቂዎቹ ሙሉ በሙሉ የታጠቁና በጫካ ውስጥ የሚንቀሳቀሱ መሆናቸውን ቀደም ሲል በቁጥጥር ስር ውለው ከተለቀቁት ሰዎች መረዳታቸውን ገልጸው፣ ሆኖ ማንነታቸው እስካሁን አለመታወቁ ነዋሪዎች አስረድተዋል። ነዋሪዎች የተጠየቀውን ገንዘብ ለማሰባሰብ ካቅማቸው በላይ መሆኑን ገልጸው ገንዘቡ ባለመከፈሉ የእነዚህ ሰዎች ህልውና አደጋ ላይ መሆኑን አረጋግጠዋል። በዚህም የተነሳ የአካባቢው ነዋሪዎች ወጥተው ለመግባት አለመቻላቸውን ጠቅሰው የደህንነት ስጋት ውስጥ መሆናቸውን አስረድተዋል። በመሆኑም የመንግስት የጸጥታ አካላትን ጨምሮ የሚመለከታቸው አካላት ጉዳዩን በቅርበት በመከታተልና ወንጀለኞችን ለህግ በማቅረብ የአካባቢውን ጸጥታ ሊያስጠብቁ ይገባል ሲሉ ተደምጠዋል። ሁለት ነጥብ 45 ሚሊዮን የትግራይ ህዝብ አስቸኳይ የምግብ እርዳታ ይፈልጋል ተባለም። ከሁለት ዓመት ወደ ማፋሳሽ ጦርነት ባላገገመው የትግራይ ክልል ውስጥ 2 ሚሊዮን 450 ሺህ ህዝብ አስቸኳይ የነፍስ አድን እርዳታ እንደሚፈልግ ተገለጸ። የእርዳታ ፈላጊው ብዛት የታወቀው በጥቅምትና ታሳስ ወራት የ2016-2017 የምርት ዘመን ላይ በተደረገ ጥናት መሰረት መሆኑን የክልሉ የአደጋ ስጋት አመራር ኮሚሽን ኃላፊ ተናግሯል። ጥናቱ የሚመለከታቸው የሀገር ውስጥ ዓለም አቀፍ እርዳታ ተቋማት የተሳተፉበት በሁሉም የድርሻ አካላት የተገመገመና ሁሉም ተቋማት የተስማሙበት እንደሆነ ተነግሯል። ከተጠቀሱት 2.45 ሚሊዮን የእርዳታ ፈላጊ ውስጥ አንድ ሚሊዮኑ በመጠለያ ጣቢያ የሚኖሩ ተፈናቃዮች ሲሆኑ 1.45 የሚሆኑት ደግሞ ዘላቂ ማቋቋሚያ ሳይደረግላቸው ወደ ፈረሰ ቤታቸው የተመለሱ ህዝቦች መሆናቸውን ኃላፊው አመላክተዋል። የአሜሪካው ዓለም አቀፍ የተራድኦ ድርጅት ዩኤስኤድ የእርዳታ አቅርቦት ከአራት ወራት በፊት በፕሬዚዳንት ትራምፕ ትዕዛዝ በመቋረጡም በትግራይ ያለው የሰብአዊ እርዳታ አቅርቦት አደጋ ላይ ወድቋል ያሉት ዶክተር ገብረ ህይወት የትግራይ ህዝብ በአሁኑ ወቅት የጥይት ድምጽ በሌለበት ጦርነት ውስጥ ነው የሚገኘው ሲሉም የሰብአዊ ቀውሱን አስከፊነት ገልጸዋል። በተያዘ መረጃ በአሜሪካ እርዳታ ስረዛ ምክንያት በሚቀጥሉት አምስት ዓመታት የ14 ሚሊዮን ሰዎች ሕይወት ሊያልፍ እንደሚችል ተጠቆመ። ፕሬዚዳንት ዶናልድ ትራምፕ አሜሪካ ለውጭ የሰብአዊ እርዳታ ትሰጥ የነበረውን የገንዘብ ድጋፍ መሰረዛቸውን ተከትሎ። በሚቀጥሉት አምስት ዓመታት ተጨማሪ 14 ሚሊዮን ሰዎች ሕይወት ሊያልፍ እንደሚችል ዘላንሴት የተባለው ተቋም የሕክምና ሪፖርት ተጠቆመ። ሕይወታቸው ከሚያልፉት ውስጥ አብዛኞቹ ሕጻናት መሆናቸውንም ጥናቱ አሳይቷል። የአሜሪካ የውጭ ጉዳይ ሚኒስቴር ሴናተር ማርኮ ሩቢዮ ባሳለፍነው መጋቢት የፕሬዚዳንት ዶናልድ ትራምፕ አስተዳደር በአሜሪካ ዓለም አቀፍ ተራዶ ድርጅት ዩኤስአይዲ የሚሰጡ 80 በመቶ መርሃ ግብሮችን መሰረዙን ተናግረዋል። ከጥናቱ ጸሐፊዎች መካከል አንዱ የሆኑት ዴቪድ ራስላ ለበርካታ ዝቅተኛና መካከለኛ ገቢ ላላቸው አገራት ውጤቱ ከዓለም አቀፍ ወረርሽኝ አሊያም ከግዙፍ ግጭት ጋር የሚነጻጸር ነው ብለዋል። በሱዳን በወርቅ ማዕድን ቁፋሮ በደረሰ የመደርመስ አደጋ በትንሹ ሀምሳ ሰዎች መሞታቸውን ታውቋል። የመደርመስ አደጋው በናይል ወንዝ ግዛት በሃይዋይድ በረሃ አካባቢ መፈጠሩን የሀገሪቱ ጋዜጣ ዘግቧል። አደጋው ማዕድን የማውጣት ስራ እየሰሩ በነበሩ ሰዎች ላይ ከፍተኛ መጠን ያለው አሸዋና ድንጋይ በመውደቁ የደረሰ መሆኑ ተገልጿል። ከወራት በፊት በተመሳሳይ ቦታ ላይ ተመሳሳይ አደጋ ተነስቶ የአካል ጉዳት ደርሶ እንደነበርም ተዘግቧል። በቱርክ ኢዝሚር ግዛት ሰፈሪሂሳር አካባቢ በከፍተኛ አውሎ ንፋስ ሳቢያ ሰደድ እሳት መከሰቱ ተገለጸ። አውሎ ንፋሱ በሰዓት እስከ 117 ኪሎ ሜትር በሚደርስ ፍጥነት የሚጓዝ ነው እየተባለ ሲሆን እሳቱ እንዲስፋፋ ዋነኛ ምክንያት መሆኑም ተገልጿል። በአካባቢው ላይ በፍጥነት እየተስፋፋ ያለው ሰደድ እሳት ቤቶችን ሲያቃጥል፣ ነዋሪዎችም ከአካባቢው ለቀው መውጣታቸው ተገልጿል። ከአንድ ሺህ በላይ የእሳት አደጋ ሰራተኞች፣ ሄሊኮፕተሮች እና አውሮፕላኖች እሳቱ በፍጥነት እንዳይስፋፋ እና ሙሉ በሙሉ በቁጥጥር ስር እንዲሆን እየሰሩ ይገኛሉ ተብሏል። ባለፉት ሶስት ቀናት በቱርክ ውስጥ 263 ሰደድ እሳቶች የተነሱ ሲሆን እስካሁን 259 ያህሉ በተደረገው ርብርብ መጥፋታቸው ተገልጿል። በመጨረሻም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሶሪያ ላይ የተጣለውን ማዕቀብ አነሱም። ማዕቀቡ ማንኛውም የውጭ ፋይናንስ የከለከለው በታሳስ ወር በአማጽያኑ ከስልጣን ተነስቶ የነበረው የቀድሞ የሀገሪቷ መሪ የበሽር አልአሳድ መንግስት ላይ ተጥሎ የነበረ ሲሆን ይህም ሀገሪቱ የምትከተለውን የሰላም መንገድ ለመደገፍ ነው ተብሏል። የሶሪያ ውጭ ጉዳይ ሚኒስትር አሳድ አልሺባኒ በበኩላቸው ማዕቀቡ መነሳቱ ለኢኮኖሚ ማገገብ መፍትሄና ሀገሪቱን ለዓለም አቀፍ ማህበረሰብ ክፍት የሚያደርግ ነው ብለዋል። ትራምፕ በሶሪያ ላይ የተጣለውን ማዕቀብ በግንቦት ወር እንደሚያነሱት ገልጸዋል። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎቻችን እኚህ ነበሩ። መረጃዎቹን በማድረስ ነያንቱ አብዲ ነበርኩ። በካሜራና ኤዲቲንግ ኢፋ አሚን አብሮ ነበር። ቀሪዎቹ የኦሮሚያ 11 ዝግጅቶች ይቀጥላሉ። እኛ በዚሁ ተሰነባበትን። ሰላም